ቀን ቀን አይምሮ ስለማይሰበሰብ ቀን መጥቶ ቢማር አይሁድ ክርስቶስን የሚከተል ከቤተ መቅደስ ይባረር የሚል አዋጅ ስላወጡ በህይወት ውስጥ የጎመዘዘ ሕይወት የሚባለው መራራ ሕይወት የሚባለው ፈተና የሌለው ሕይወት አይደለም፣ አለማደግ ነው። ኒቆዲሞስ በዛ ሁሉ መከራ ትገደላለህ፣ ትባራለህ እየተባለ ባለስልጣን ሆኖ የሚሳደደው ክርስቶስ እግር ስር መጥቶ ማታ መተኛ ሲጥል ከእንቅልፉ ላይ ጊዜ ሰውቶ መጥቶ ክርስቶስ ጋር በመማሩ ምን አገኘ? ሚስጢረ ጥምቀትን የሚያህል ትልቅ ትምህርት ተገለጠለት። እግዚአብሔር ጸጋውን ያብዛልን፣ ሚስጢሩን ይግለጥልን። ይፈቅደዋል። ለመሆኑ ምንድን ነው የምትሉት? ስላስተማረ፣ ስለሰበከ፣ ሙት ስላነሳ፣ እውር ስላበራ፣ ሽባ ስለተረተረ፣ እንጀራ አበርክቶ ስላበላ እንግደለው የምትሉት በምን ጉዳይ ነው አለ። ስልጣኑን ተጠቅሞ እሁድ ኒቆዲሞስ ተብሎ ይጠራል። ደብረ መዊዕ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር ቄሰ ገበዝ ቀሲስ መኮንን የደብራችን ቄሰ ገበዝ እንዲሁም ሊቀ ዲያቆናት ቀሲስ ታደሰ፣ በዘማሪ አበው ካህናት፣ ስዩማን ዲያቆናት፣ የክብረ ቅዱሳን ሰንበት ትምህርት ቤት መዘምራን፣ እግዚአብሔር የሚወዳችሁ እግዚአብሔርንም የምትወዱ ምዕመናን ሁላችሁም እንደምን አደራችሁ። አምላከ ቅዱሳን እግዚአብሔር ስለማይነገር ስጦታው ስሙ ለዘላለም የተመሰገነ ይሁን። እንኳን አደረሳችሁ። ከስጋ ከእመቤታችን ከስጋዋ ስጋ ከነፍሷ ነፍስ ነስቶ በተዋህዶ ያዳነን አማኑኤል አምላካችን ክብርና ምስጋና ይድረሰው። አማኑኤል እግዚአብሔር ከኛ ጋር ነው ማለት ነው። እግዚአብሔር ለዘላለም ከኛ ጋር ይሁን። ዛሬ የአብይ ጾም እሁድ ኒቆዲሞስ ተብሎ ይጠራል። ቅድም መዘምራኑ ከደብራችን የዜማ መምህር ጋር የዘመሩት ይህንኑ አስመልክቶ ነው። ዛሬ በቅዳሴ ሲነበብ እንደሰማችሁት የዮሐንስ ወንጌል ምዕራፍ 3 ከቁጥር አንድ እስከ 12 ያለው ክፍል ላይ ተመዝግቧል። እንግዲህ ቅዱስ ያሬድ የአብይ ጾምን እሁዶች ሲደለድል አንደኛውን እሑድ ኒቆዲሞስ ብሎ ጠርቶታል፣ ስም ሰጥቶታል። ለመሆኑ ይህንን ያህል ክብር፣ ይህንን ያህል ጸጋ፣ ይህን ያህል ስፍራ፣ ይህን ያህል ቦታ የተሰጠው ይህ ሰው ማን ነው? ምን አድርጎ ነው ስሙ እንዲህ በመጽሐፍ ቅዱስ የሕይወት መዝገብ ላይ የተጻፈው? ለእኛስ ምንድን ነው የምናተርፍበት ትምህርት የሚለውን ባለችን ጥቂት ደቂቃ እግዚአብሔርን አስተማሪ አድርገን እንሰማለን። አምላከ ቅዱሳን የቃሉን ምስጢር ይግለጥልን። በወቅቱ ኢየሱስ ክርስቶስን መስማት መከተል ከቤተ መቅደስ ያስወጣ ነበረ። ስለዚህ አንድ በዘመኑ ሀብታም የነበረ በጣም የተማረ ትልቅ ስልጣን ያለው ሰው ቀን ጊዜ ስለሌለው ቀን ቀን አእምሮ ስለማይሰበሰብ ቀን መጥቶ ቢማር አይሁድ ክርስቶስን የሚከተል ከቤተ መቅደስ ይባረር የሚል አዋጅ ስላወጡ ይህንን ምክንያት አድርጎ ማንም ሳያየው በሌሊት በጨለማ እየተደበቀ የሚመጣ አንድ ደቀ መዝሙር ተማሪ ነበረ። የዚህ ሰው ስሙ ኒቆዲሞስ ይባላል። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ጋር መጥቶ የተማረው አንድ ቀን ብቻ እንዳልሆነ ልናስብ ይገባል። ወንጌላውያኑ እግዚአብሔር የመራቸውን እንዲጽፉ ያሳያቸውን ጻፉ እንጂ ወንጌላዊ ዮሐንስ እንዳለው ጌታችን ኢየሱስ ክርስቶስ ያስተማረው ትምህርት፣ የሰራው ታምር በሙሉ በመጽሐፍ ቅዱስ ቢጻፍ ኖሮ ሰማይ ወረቀት ሆኖ ምድር ላይ ያሉ ቅጠሎች በውሃ ተበጥብጠው ቀለሙ ነው ቢጻፉ እንኳን አይበቃም ብለዋል። በዚህ ሰው ታሪክ በዮሐንስ ወንጌል ምዕራፍ ሶስት ምዕራፍ ሰባትና ምዕራፍ አስራ ዘጠኝ ላይ ተጽፏል። በተለይ ምዕራፍ ሶስት ላይ በሌሊት ክርስቶስ ጋር መጥቶ በመማሩ ምን እንዳተረፈ በቅዱስ መጽሐፍ ተገኝቷል። የእግዚአብሔር ልጆች ኒቆዲሞስ ያ ሀብት ኖሮት ያ እውቀት ኖሮት ያ ስልጣን ኖሮት ነገር ግን ሁል ጊዜ መማር የሚፈልግ ሁልጊዜ ጊዜ ማደግ የሚፈልግ ሁል ጊዜ መጨመር የሚፈልግ ሁልጊዜ ጊዜ ወደፊት መራመድ የሚፈልግ የተማርኩት በቃኝ ያወቅኩት በቃኝ የተገለጠልኝ በቃኝ የደረስኩበት በቃኝ የማይል ሁሌ እውቀት የተራበ ሁሌ እውነት የተራበ ሰው ነበረ። የእሱን ልብ እግዚአብሔር ይስጥ። በሕይወት ውስጥ የጎመዘዘ ሕይወት የሚባለው መራራ ሕይወት የሚባለው ፈተና የሌለው ሕይወት አይደለም፣ አለማደግ ነው። ለማደግ አለመፈለግ፣ ሁሌ በደረሱበት ቦታ ሞቆኛል ብሎ ተመችቶኛል ብሎ መተኛት፣ መቅረት ይሄ የሰውን ልጅ ሕይወት መራራ ያደርገዋል። ሌሎች ያደጉት ሌሎች ያላደጉት ሌሎች የተቀየሩት፣ ሌሎች ያልተቀየሩት፣ ሌሎች ያወቁት፣ ሌሎች ያላወቁት፣ ሌሎች የበረቱት፣ ሌሎች የደከሙት፣ ምንም ሌላ ምስጢር የለውም። አደጉ፣ በረቱ፣ ተለወጡ የምንላቸው ሰዎች በየዕለቱ ማደግ ይፈልጋሉ። ምን ይፈልጋሉ? ማደግ ይፈልጋሉ። ሰውነን ሕይወታችን ማደግ ይሻል። ስለዚህ በመንፈሳዊ ሕይወታችንም ይሁን በስጋዊ ሕይወታችን ባለንበት ቦታ ተሰብስበን በቃን ብለን ከመቀመጥ አንድ አይታደግም። ጥቂት ጥቂት የማይቋረጥ እድገት፣ በየቀኑ ትንሽ ትንሽ ግን እማይቆም ጉዞ እንድናድርግ እግዚአብሔር ይርዳል። አስበን ያላደረግነው አድርገን ያቋረጥነው የእግዚአብሔር ልጆች ኮንሲስተንሲ ስለሌለን ነው። ጽናት ያለው ክትትሎሽ ያለው በጣም በስነ ምግባር የታነጸ የማይቋረጥ የማደግ ረሃብ አለን። አናደርገው፣ እንጀምራለን፣ እናቋርጣለን፣ እናስባለን፣ እናቅዳለን፣ አናደርገው። ኒቆዲሞስ በዛ ሁሉ መከራ ትገደላለህ፣ ትባራለህ እየተባለ ባለስልጣን ሆኖ የሚሳደደው ክርስቶስ እግር ስር መጥቶ ማታ መተኛ ሲጥል ከእንቅልፉ ላይ ጊዜ ሰውቶ መጥቶ ክርስቶስ ጋር በመማሩ ምን አገኘ? ምስጢረ ጥምቀትን የሚያህል ትልቅ ትምህርት ተገለጠለት። እግዚአብሔር ጸጋውን ያብዛልን፣ ምስጢሩን ይግለጥልን። በመጽሐፍ ቅዱስ መድኃኔ ዓለም ክርስቶስ ስለ ጥምቀት ያስተማረው ረጅሙ ትምህርት፣ ሰፊው ትምህርት የሚገኘው በዚህ ለኒቆዲሞስ በተደረገው ስብከት ላይ ነው። ይሄ ብቻ አይደለም። የእግዚአብሔር ልጆች ኒቆዲሞስ ከእግዚአብሔር ውጭ ሁሉንም የሚያውቅ የሃይማኖት አስተማሪ እንደሌለ ተረድቷል። አንተ የእስራኤል መምህር ስትሆን ይሄንን አታውቅምን? ብሎታል ክርስቶስ። ሁሉን የሚያውቅ ማን ነው? ማን ነው? ኒቆዲሞስ ክርስቶስ ጋር በመምጣቱ ሁሉን የሚያውቅ ሙሉ ትምህርት ያለው እግዚአብሔር ጋር እንደሆነ እንጂ የትኛውም መምህር የእግዚአብሔር ትምህርት የመጨረሻ ጫፍ አይባልም። ማንም ሰው በቤተ ክርስቲያን አስተማሪ ቢሆን እግዚአብሔር የገለጠለትን ያህል ያውቃል እንጂ ስለ እግዚአብሔር ሁሉን ያውቃል ሊባል አይችልም። ስለዚህ ከኒቆዲሞስ ምን እንማራለን? ምስጢር እንዲገለጥልን እግዚአብሔርን መስማት፣ እግዚአብሔር የሰጠንን ቤተ ክርስቲያን ቀርበን ልናደምጣት ይገባል። መምር መምርከሌ እንዲህ አለ እያሉ ከመደባደብ በየመድረኩ ድንኳን ከመክፈት በየሰፈሩ የእምነት ሽኩቻ ከማድረግ ቤተ ክርስቲያን የምናለች ለማለት እግዚአብሔር ያውቃል። እስኪ በሉ ቤተ ክርስቲያኔ ምን ትላለች? ነው የሚባሉ የኔ ቤተ ክርስቲያን ምን ትላለች በዚህ ጉዳይ ይባላል እንጂ እከሌ ያለው ጉዳይ ካልሆነ አንገቴን በካራ ከእሱ ጋር ተሰልፌ ቤተ ክርስቲያን እንዲያርጌ አይባልም። ኒቆዲሞስ የእግዚአብሔር ልጆች ይህንን ሰፊ ትምህርት ከክርስቶስ ተምረዋል። ኒቆዲሞስ በሕይወቱ ያሉት ሦስት ትልልቅ ነገሮች፣ አንዱና ትልቁ ከዚህ ቀጥሎ የእግዚአብሔር ልጆች ስልጣኑ ነው። ኒቆዲሞስ ባለስልጣን ነው። በስልጣኑ ግን የባለገ አልነበርም። በስልጣኑ ግን ያመነዝራ አልነበርም። ወንበሩን የሚፈራ ስልጣኑን የሚያከብር በስልጣኑ ፍትሕ ያመጣ ለተጨቆኑት የቆመ ልባም ሰው ነበረ። እግዚአብሔር ለምድር ባለስልጣናት ይህንን ልቦና ይስጥልን። ስልጣን ከእግዚአብሔር ነው የተገኘው። ማንኛውም ባለስልጣን በስጋ ሚሾውም በመንፈስ ስልጣኑን የተቀበለው ከእግዚአብሔር ነው። ያ ስልጣን ለፍትህ ነው። ያ ስልጣን ለእውነት ነው። ያ ስልጣን ለጽድቅ ነው። ያ ስልጣን የሚያለቅሱት እንባቸው እንዲቋረጥ የተበደሉ ፍትህ እንዲያገኙ ነው። ክርስቶስን ሊገሉ አይሁድ ሲማከሩ እናንተ ሰዎች፣ አንድን ሰው ያለ ምስክር መግደል ህጋችን ይፈቅደዋል አላቸው በዮሐንስ ወንጌል ምዕራፍ ሰባት ቁጥር 50 ይፈቅደዋል። ለመሆኑ ምንድነው የምትሉት? ስላስተማረ፣ ስለሰበከ፣ ሙት ስላነሳ፣ እውር ስላበራ፣ ሽባ ስለተረተረ፣ እንጀራ አበርክቶ ስላበላ እንግደለው የምትሉት በምን ጉዳይ ነው አለ። ስልጣኑን ተጠቅሞ ስልጣናችንን ምን እንሰራበታለን? በመንግስትም ይሁን በቤተክርስቲያንም ይሁን በድርጅትም ውስጥ የተሰጠን ስልጣን ለመባለግ አይደለም። ለመስረቅ አይደለም። ለመግደል አይደለም። ለማፈናቀል አይደለም። ሰውን ከሰው ለማጫረስ አይደለም። የቤተ ክርስቲያንን ሀብት ለመበዝበዝ አይደለም። ምእመናን ለማስጨነቅ አይደለም። በወር ደመወዝ የሚከፍለንን ተቋም ለመበዝበዝ አይደለም። ለእውነት ነው። ለምንድን ነው? ለእውነት ነው። ለፍትህ ነው። በስልጣን ትጠቀማለ። በስልጣን እግዚአብሔርን ታገለግላለ ወይ? ለልጆችህ ወይስ ለሚስትህ ወይስ ለቤትህ ብቻ ትኖራለህ? በስልጣንሽ እሺ እግዚአብሔርን ታገለግያለሽ ከኛ መካከል እንደ አቅማችን ያልተሾመ የለም ግን የእግዚአብሔር ልጆች ኒቆዲሞስ ልባሙ በስልጣኑ እግዚአብሔርን አገለገለበት እግዚአብሔር ይርዳል። እያንዳንዳችን በተሰጠችን ሹመት ሀገራችንን ካላገለገል ቤተሰባችንን ካላገለገል ቤተሻላችንን ካላገለገል ሰውን የሰውን ልጅ ካላገለገል በጣም የተበደልነን በጣም የተጎዳነን ኒቆዲሞስ በስልጣኑ አገለገለበት። ለምድር ባለስልጣናት እግዚአብሔር ይሄንን እውነት ይግለጥላቸው። ስልጣኔ እግዚአብሔር ነው፣ ስልጣኔ የህዝብ ነው። ይሄ ወንበር የእውነት እንጂ የኔ መቀማጠያ አይደለም፣ የኔ ፍትህ ማዛቢያ አይደለም ብለው በእውነት እንዲቆሙ ለድሃ እንዲራሩ የሾማቸውን እግዚአብሔርን እንዲፈሩ እግዚአብሔር ማስተዋሉን ይስጣቸው። ዓለም ላይ ያለው ቀውስ በስልጣን ከመባለግ ይመጣል። የሾመን እግዚአብሔር ከመግፋት ለተሾሙበት ወንበር ካለመታመን የመጣ ነው። በመላው ዓለም ያሉ ቀውሶች የዚህ አንድ ምንጭ ናቸው። ሁለተኛውን ኒቆዲሞስ ክርስቶስ የተሰቀለ ቀን አንድም ሰው ከአምስት ሺው መካከል ወደ መስቀሉ የመጣ የለም። በእኛ ኃጢአት የተነሳ ኃጢአተኛ ተብሎ ቅዱስ ጳውሎስ በብርሃን መልእክቱ ምዕራፍ 13 ላይ እንደተናገረው በደሙ ሊያነፃን በደሙ ሊያጥበን በደሙ ሊያትመን ደሙን እያዘራ ከኢየሩሳሌም ከተማ ውጪ ሰቀሉት። እኛ እንጀራ በርክቶ የበሉ አይናቸው የበራ ሽባነታቸው የተተረተረ አልነበሩም፣ አጠገቡ ሁሉም ስቀለው ሲል ነበረ። የጮኸው ማን ነው? ያንን ኃላፊነት ወስዶ ወንጀለኛ ተብሎ የተሰቀለውን የክርስቶስን ስጋ ከመስቀል የሚያወርድ ያ የማታው ተማሪ፣ ያ የፍትሁ አርበኛ፣ ያ የህዝብ ልጅ ኒቆዲሞስ አንድ መቶ ፓውንድ የሚጠጋ ከርቤ ይዞ የእግዚአብሔር ልጆች ገዝቶ በቀጥታ ወደ መስቀሉ ጲላጦስን ጠይቆ መጣና የኔና የእናንተን አምላክ ስጋ ከመስቀል ላይ አውርዶ ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው እያለ በሰጠው በተገለጠለት እውነት ገነዘው። በረከቱ ይደርብን። ገንዘባችን ምንድን ነው የምናረግበት? ደሞዛችንን ምንድን ነው የምናረግበት? የእግዚአብሔር ልጆች ገንዘብ የእግዚአብሔር ነው። ቤታችን ይጨፈርበታል፣ ይዘመርበታል፣ ሽሻ ይጨስበታል፣ ወይስ ጸሎት ይደረግበታል? በገንዘባችን ሴተኛ ዳሪዎች ነው የምንጎበኝበት ዲስኮ ቤት ነው የምንሄድበት። በገንዘባችን አጽዋማት ነው የምንሽርበት፣ ደም ነው የምናፈስበት። በገንዘባችን የጠንቋይ ድንኳን ነው የምናሰፋበት ወይስ እናገለግልበታለን? ለመሆኑ የእኛ ገንዘብ የት ነው መሄደው? የእግዚአብሔር ቤተ ክርስቲያን ትገለገልበታለች። የኛ ቤተ ክርስቲያን ለነገው ትውልድ እንድትተርፍ የእኛ ገንዘብ ድርሻ እንዳለው ታውቃላችሁ? እያንዳንዱን የእግዚአብሔርን ገንዘብ በከለከልን ቁጥር ቤተ ክርስቲያን እንዳትሰፋ እየከለከልናት እንደሆነ ታውቃላችሁ። ወንጌል እንዳይሰፋ፣ ድሆች እንዳይረዱ፣ አብያት ሲያት እንዳይታነጹ አስተዋጽኦ እያበረከት ነው። ታውቃላችሁ። እግዚአብሔር በገንዘባችን ስራ ይስራበት፣ በገንዘባችን ስራ ይስራበት። ገንዘባችንን ስላልሰጠነው አገልግሎቱን አስረነዋል። ገንዘባችንን ስላልሰጠነው የተሰጠን ገንዘብ አልበረከትም። ሀብታምነት ለዝሙት አይደለም። ሀብታምነት ለዘፈን አይደለም። ሀብታምነት ለቅምጥልነት አይደለም። ሀብት እግዚአብሔር የሰጠን ጸጋ ነው። ሀብትን ጥሎ አላለም። የእግዚአብሔር ልጆች ሀብታሞች አትኑ አላለም። በገንዘባችሁ ግን አገልግሉ ብሏል። ምን ብሏል? በገንዘባችሁ ያውም በዓመፃ ገንዘብ ይለዋል። የዓመፃ ገንዘብ ሲመጣ ተዋሽቶ፣ ተቀላምዶ፣ ተሰርቆ ሰዓት አሳልፈን ገብተን ያልሰራነውን ሰዓት ሰርተናል ብለን ያልገዛንበትን ዋጋ ገዛን ብለን አታለን ስለመጣ ነው ያመፃ ገንዘብ ይባል። የምን ገንዘብ ይባላል? ያመፃ በፍትህ ያልመጣ በእውነት ያልመጣ በጽርቅ ያልመጣ እንዲህም አድርገን አምጥተን እንሳሳለን። ኒቆዲሞስ ግን ጌታዬ፣ አምላኬ፣ መድኃኒቴ ኢየሱስ ክርስቶስ በፈቃዱ ለእኛ ሞተ፣ የሱን ሥጋ ከመስቀል የሚያወርድ ጠፋ ብሎ ከጓደኛው ከወዳጁ ከዮሴፍ ጋር ሄዶ ውድ የሆነ ከርቤ ገዝቶ ውድ የሆነ ሽቶ ገዝቶ የመድኃኒ ዓለምን ሥጋ በሱ ቀብቶ ገንዞ ቀብሮታል። በረከቱ ይደርብን። ውድ ገንዘባችን እንደዛች ሴት ለእግዚአብሔር ሊመጣ ይገባል። ኒቆዲሞስ በገንዘብ እግዚአብሔርን ማገልገልን ያስተማረ ነው። የእግዚአብሔርን ገንዘብ ለመብላት እንጂ ለእግዚአብሔር ገንዘብ ለመስጠት የተሰለፉ ምእመናን እስከበዙ ድረስ ቤተክርስቲያን እያለቀሰች ትኖራለች። አስራቶቻችንን እየቋጠርን እስከ ተመለስን ድረስ ቅዳሴ ለማስቀደስ ንግስ ለማንገስ ልጆቻችንን ለማስተማር ቁርባን ለመቁረብ ለማስቆረብ መዝሙር ለማዳመጥ ስብከት ለመሰበክ ያለንን መሰለፍ ያህል እጃችን ኪሳችን ገብቶ አስራት ባላወጣን ቁጥር የእግዚአብሔርን ቤተ ክርስቲያን እንበድላለንና በኒቆዲሞስ ሕይወት ውስጥ ያለው የመስጠት ጸጋ በእኛ ላይ ይደር አው ስጡ፣ ይሰጣችኋል። ሌላው ኒቆዲሞስ በእውቀቱ እግዚአብሔርን ያገለገለ ሰው ነው። በዘመኑ አለ የተባለውን እውቀት አውቋል። ሮማውያን እስራኤልን ሲያስተዳድሩ በእያንዳንዱ ጉዳይ ላይ ለመወሰን ከእስራኤላውያን የሾሟቸው የከፍተኛ ምክር ቤት ልክ እንደ ፓርላማ እንደምንለው ሳንድሪን ይባላል። ሹመት ሰጥተዋቸው የዚህ አባል ነበር። የሳንድሪን ሜምበር ነበረ ኒቆዲሞስ። የሌላቸው ስልጣን ሁለት ነው። በሰው ላይ ሞት መፍረድ አይችሉ፣ ምን ማድረግ አይችሉም? ሮማውያን የከለከሏቸው በሰው ላይ ሞት መፍረድ አይችሉ፣ ሊፈርዱ ይችላሉ ግን፣ ያንን የሚያጸድቀው ኮንፎርም የሚያደርገው ከፍተኛው የሮም ባለስልጣን ነው። እና ደግሞ ከገንዘብ ጋር በተገናኘ የያዙባቸው ሌላ በሙሉ ስልጣን ሰጥቷቸዋል። ይሄ ስልጣን የተገኘው በትምህርት ነው። በትምህርት ነው። ተምረው ተመራምረው ሕገ ኦሪትን ያጠኑ በዘመኑ የነበረውን የሄሌኒስቲክ ፊሎሶፊ የግሪካውያንን ትምህርት ያጠኑ ነበሩ እነ ኒቆዲሞስ። ስለዚህ ስልጣኑ ትልቅ ስልጣን ነበረ፣ እውቀቱም ትልቅ እውቀት ነበረ። በእውቀቱ ግን እግዚአብሔርን አገለገለበት። እግዚአብሔር በእውቀታችን እንድንሰራ ይርዳን። አዎ እውቀቱን ይዞ እግዚአብሔር ጋር መጣ። ፍትህ ሲዛባ ስልጣኑን ብቻ የተጠቀመው መጽሐፍ ቅዱስን ምንሽን አረገ ጠቀሰ። ለመሆኑ እኛ የምንመራበት ህገ ኦሪት በአንድ ሰው ላይ ያለ ሁለት ያለ ሶስት ምስክርነት አትፍረድ ይል የለምን ብሎ እና ናናን ነቀያፋን እነዛን የህገ ኦሪት ምሁራን ዝም ያሰኛቸው በእውቀቱ ነው። የእግዚአብሔር ልጆች ቀንም ይሰራል ይማራል፣ ለይትም ይማራል። እውቀቱ ጠቅሞታል። በእውቀታችን እናገለግላለን ወይ? ብዙ ጊዜ አሁንም እንደ ቀደሙ የእግዚአብሔር ልጆች ክርስቲያን የሆን ነው እግዚአብሔርን ለማመን ብቻ ሳይሆን እንድናገለግለው ነው። የእግዚአብሔር ልጆች ከሆንን እግዚአብሔርን የማገልገል ኃላፊነት አለብን። እግዚአብሔርን የምናገለግለው ደግሞ ባልተሰጠን አይደለም፣ በተሰጠን ነው። እያንዳንዳችን የተሰጠን ጸጋና እውቀት አለ። ያ እውቀታችን ለእግዚአብሔር ቤት ስራ መዋል ካልቻለ፣ ታዛቢ ተመልካች፣ ተሳታፊ ከበዛ ቤተ ክርስቲያን ሁልጊዜ የእውቀት እጥረት ባለባቸው ሰዎች አገልግሎቷ እየተፈጸመ መሄድ ያለባትን ያህል ርቀት ከዘመኑ ጋር እንዳትሄድ እንከለክላታለን እግዚአብሔር ማስተዋሉን ይስጠን እና የተማርሹ ትምህርት ቤተክርስቲያን አካባቢ ስራ ይሰራል። ልጅ ቤቴ የተማርከው ትምህርት ቤተሻን አካባቢ ስራ ይሰራል። የተማርከው ያጠናኸው ጥናት ለቤተሻን አገልግሎት ድርሻ አለው። መኪና ማሽከርክር፣ ሜዲካል ዶክተርም ሙን፣ የአውሮፕላን አብራሪም ሙን፣ መርከበኛ ሙን፣ የቤትም መቤትም ሙኝ፣ የውበት ሳሎን ባለሙያ ሙኝ፣ ወይንም ደግሞ ትልቅ ተቋም ኃላፊ ሙኝ፣ ብቻ ምንም እውቀት እንወቅ እውቀታችን ለማመዋል አለበት። ለእግዚአብሔር እውቀት እንዴት? ለራስ ብቻ እውቀት ለእግዚአብሔር ይሰጣል። እግዚአብሔር አምላክ የረዳው ኒቆዲሞስ በእውቀቱ ሰራ፣ በእውቀቱ አተረፈ፣ ስሙ በሕይወት መዝገብ ተጻፈ። በረከቱ ይደርብን። በእውቀታችን ሕይወታችንን እናጽፈው። ስማችሁ በሰማይ መዝገብ ስለተጻፈ ደስ ይበላችሁ ተብሏል። ልብ በሉ። ከአብይ ጾም ሳምንታት ለግለሰቡ ለኒቆዲሞስ ቀን ተሰጠው፣ መታሰቢያ ተሰጠው። ብቻውን የሆነ ብዙ የሆነ ሰው ማለት እንዲያ የነሰው ነው። አንድ ነው፣ ነገር ግን ብዙ ነው። አንድ ነው፣ ነገር ግን እልፍ ነው። አንድ ነው፣ ነገር ግን ለብዙዎች አስተማሪ፣ ለብዙዎች ምሳሌ ነው። በቁጥር ማነሳችን በእድሜ ልጅ መሆናችን እግዚአብሔር በእኛ ላይ እንዳይጠቀመ አያደርገውም። ከፈቀድንና የእግዚአብሔር ልጆች ስማችን በሰማይ እንዲጻፍ ስማችን በመቅደሱ እንዲጻፍ የሚሮጥ የሚቀና ልብ እግዚአብሔር ይስጥ። መቼም እንደምታውቁት ነው፣ ዛሬ ዓለም በሙሉ ለመታየት የሚፈልግበት ጊዜ ነው። ሰው ሁሉ ለመታየት፣ ሰው ሁሉ ለመሰማት፣ ለመደመጥ፣ መልኩን ለማሳየት፣ ቤቱን ለማሳየት፣ ሰውነቱን ለማሳየት፣ ሚበላውን ለማሳየት እማይሮጥ የለም። የታይታ ዘመን ነው። ምን ያደርጋል? ዓለም ላይ ብንታይ፣ ዓለም ላይ መጀመሪያ ብንሰለፍ ምን ዋጋ አለው? ዓለም ላይ መጀመሪያ ተሰልፈን እግዚአብሔር ለፍርዶ የመጣ ቀን መጨረሻ ከተሰለፍን ምን ዋጋ አለው? እግዚአብሔር በቀኙ ያቁመን። የጭፈራ ቤት የመጀመሪያ ሰልፈኛ ከመሆን የቅዳሴ የመጀመሪያ ሰልፈኛ መሆን ይሻላል። ጾም የሚሽሩ የመጀመሪያ ሰልፈኞች ከመሆን የመጀመሪያ ጸዋሚ መሆን ይሻላል። አስራት የማያወጡ የመጀመሪያ የመጨረሻ አመፀኞች ከመሆን አስራት የሚያወጡ የመጀመሪያ ተሰላፊ መሆን ይሻላል። እግዚአብሔርን በስልጣን በእውቀት በገንዘብ በሰውነት በቤት በሁሉ ነገር ማገልገል ትርፋለው። ምናለው? ምናለው ትርፋለው። የእግዚአብሔር ልጆች እና ሁላችንም የመጣ ነው ይህን ትርፍ ፍለጋ ነው። ማንም ከኛ መካከል ሁሌ እንደሚባለው ጣፋጭ እንቅልፉን ሰውቶ በዚህ ድቅድቅ ጨለማ መጥቶ እዚህ የተሰበሰበው ይህንን ክብር ለማግኘት ነው። እግዚአብሔር የናፈቅነውን ክብር ይስጠን። የኒቆዲሞስ ልቦና፣ የኒቆዲሞስ መንፈስ፣ የኒቆዲሞስ ጸጋ ይደርብን። በሀብታችን፣ በእውቀታችን፣ በገንዘባችን ሰርተን እግዚአብሔርን አገልግለን፣ ሀገራችን አገልግለን፣ ቤተሰባችን አገልግለን፣ ለሰው ዘር ሁሉ በጎ ሰርተን ማለፍ እንድንችል እግዚአብሔር ይርዳል። የዚህ ሁሉ መሰረቱ ግን መማር ነው። ማወቅ ነው። አለማቋረጥ ነው። ህይወት ተጓዥ ናት። እስክንሞት መማር ማቆም የለብንም። ብዙ የተማረ ብዙ ያገኛል። ብዙ ያወቀ ብዙ ይጠቀማል። የተማርኩት የተረዳውት በቃ ብለን አንቁም። ዘወትር እንምጣ፣ መጽሐፍ ቅዱስ እናንብብ፣ እሻናችን ትምህርት እንማር። ለመንፈሳዊ ብቻ አይደለም ለስጋ ህይወታችንም። ግራጁዌት ካረግን በኋላ ጽሑፍ ዞር ብለን እማናይ ትምህርት ያቆምን፣ መማር ያቋረጥን፣ ከትምህርት የራቅን እግዚአብሔር እንደገና ይመልሰን። አምላክ ቅዱሳን የኒቆዲሞስን ጸጋ በሁላችን ላይ ያሳድርብን። ወስባት